ኢትዮ ላይብሪከርድ ሰው እየፈለገች ነበር፣ ጌም መጫወት ትፈልጋለች። እና ከኢትዮ ላይብሪ ካርድ ጋር ቀጠሮ ጌም አድርጉ መጥቼ አንበሳ ወርዳለሁ በሉልኝ። ይሄን ነው የምለው። በተረፈ ወዳችኋለሁ። ለእኔ ዛሬ ወገባችሁን ይዛቸው የቆማችሁ ሰዎች ቴንክ ዩ። ጨርሻለሁ። ሙርሲ በአማርኛ ነው የተጻፈው። ጋይስ፣ እግዚአብሔር ምስክሬን የለም የምትታየኝ ሱሱ ማኔር አቢቲ ሉላ ንግስቷ ሙርሲ ቆንጆ ነው የሚለው ጋይስ ሙርሲ ቆንጆ ሙርሲ ቆንጆ ነው የሚለው ስሙ እንደዛ የሚል አይቻለው ሙርሲ ቆንጆ ነው እሺ ቆይ ውዶች ይሄን ልሸፍኑው ይህንን አብዴት እስከማድረግ ይላል ያየርጨልም እንዴት እንደሚል ሰላም ሰላም ቆይ ድምፅ ልስጥ ካ አንዴ ወደ እንትን እንዴት ነህ አለን እግዚአብሔር ይመስገን። እንዴት ነህ? እኔ እኮ ሙርሲ ሲል ሌላ ቆንጆ የሚለውን አላየሁትኝም እ እ የመጀመሪያ ጊዜ አፍራለሁ። ቅርታ አይፋነ ትንሽ አ ትንሽ ትንሽ አፍራለሁ ነህ አለን አለን ደህና ነኝ። ደስ ትላለህ። ይቻላላ ይቻላላ ጓደኛዬም ጓደኛዬም አድንቃለች። እኔም ባድንቅ ችግር የለውም። በጣም ታምራት ስትላለህ ሀመር ሼር ተረጎልኝ። አይቼ ነበር። እሺ ለምፈራሽ ልብሶ ወርዷል ማለት ከባለቤት ውጭ ያው የሰው ወርቅ አያደምቅ ብዬ ነው። ከባለቤት ውጭ ሌላ ሰው ቢለብሰ አያምርም ብዬ ነው። እንደዛማ ካልተኛ ወልቋል፣ ይቀርልሽ ማለት በብረት ቢሆን ጥሩ ነው። የነሱ በቆዳና በጨርቅ ነው የነሱ። ለእኔ በብረት ቢሆን ደስ ይለኛል። እንደ ሀሳብ አላቸው ለሰሽ በብረት አሉ። የእውነት ብረት ማለት ያው እፍን አድርጎን እንዳያዝ እንዳይዘጋብ የሚዘጋ ነገር ከሆነ ወይ እንደዛ የሾለ የሚኖረኝ ምን አለበት?

እዛ ከዋናው ነው የምታየው። እኛ ሁሌም ከተሰሩ ታየዋለች፣ ችግር የለውም። በጣም ነው የሚያምሩት፣ ግን ታውቃለህ፣ በጣም ነው የሚያምሩት። በጣም በቃ ከለራቸው፣ እግዚአብሔር እንጋይስ፣ ከለራቸው፣ መልካቸው በጣም ነው የሚያምሩት። በጣም ሜካፕ ይቀቡ ምን አይሉ፣ ይህን ራሱ የባህል ሲያደርጉ እንትን ነው የሚቀቡት፣ ቀለም፣ እንትን ጭቃ፣ ይሄ ነው ሸክላ የሸክላ አፈር አይደለም፣ እሱም በጥንጉ አድርገው ነው የሚቀቡት። አንድ ነገር ላስቸግር ነበረ። አይደብርህም? ከሰው ጋር ላስታርቅ ነበረ። አልደበረክም? ትናንትና ነቅለህብኝ ከወጣሁ እሱ ይቅርታ፣ እኔ እንደዛ በክፋት አይደለም ብሏል። እሱ ይህ ግን በዛ መንገድ ያስበዋል ብያለም። ሰው በኔ እንዲከፋ አልፈልግም። እንደ ቀልድ እንደዚህ እንደ ቲክቶክ እናውረው ብሏል። እና ተታረቁ። እሺ፣ በማርያም በእናትህ፣ እሺ ወይ? ላምጣ ይቀበለኛል? ሂዱ ጨልም ላይ ሂዱ። ቤታ እየጠራች ነው። በጣም ግን በጣም ግን አድናቂ በጣም ሴቶቹ እንትን እያሉልን እያበዱልን ነው ጫወታለን። አንድ ረፈታ በይ ማለት ጓደኛ ጋይሳ አድንቀዋለች። ዲቦራ ከአንድ ቤት ሁለት ሰው እኮ ይከብዳል። ጊዜ ነው ሙርሲ የጠራሽ ነው ቤታ ሲባል አልተኛም ጥሩ ታስገቡ ስትል ነበር። እና ከአንድ ቤት ሁለት ይከብዳል ነው። እሷ ወክዬ ነው። ከተሸነፍ ትቀጣለህ። ምንድን? ከተሸነፍ ትደንሳለህ። ከፈለግ ዘፈን ከፍትናለ ከዚህም በኋላ እንመጣለን እና በልፌልኝ አንድ ጀምረናል እና እንዴት ነህ? ደህና ነህ? እዛ በጣም ደስ ይላል። በጣም

ጨፍራለሁ፣ ጨፍራለሁ። ኤርሚን ጠብቅ በሉት። ቆይ ጠብቅ ሲላክ አይመጣ፣ ጠብቅ በሉት። ሲያምር በጣም ነው የሚያምረው። ያምራል በጣም ነው የሚያምረው። አሁን ስትተኛ ታውላልቀዋለህ? አይከብድም። ጋፕላ ስትተኛ ፓርቴም አይቀር ውልቅልቅ አድርጌ ነው የምተኛው። አልችልም። ችንግረሽ ይቅር የሚለኝ ጋይስ ወይ፣ ይቅርታ ይቅርታ። እናንተ ትሪፕሉ እንጠቀም ይሰራ፣ ትሪፕሉ እንጠቀም። አምስት ሺ ንግባ፣ አምስት ሺ ንግባ። ሃና በጣም እንድትጨፍር ፈልገዋል መሰለኝ። ቴንኪዩ

ለነገሩ ምን ይሰራልሃል? ምን ይሰራልሃል? ወይ ታረጋ፣ ገና ነህ አንተ። ገና ገና ያልተነካው ተምሻ ነው። ጋይስ ገና ነው፣ ምን ይሰራለታል? ሚስ ግን እኔ ያው እንደዚህ ብተኛ በጣም ነው የሚያምረው እ ግን ብተኛ የሚቆረቁረኝ ይመስለኛል። ዝም ብሎ ልጥፍ ያለ ነገር ነው። ዋ ዋ

ከዛው ዋናው ወጣ አይደለ? ከዛ ለማግባት ንፈልገው ወይስ እኛ ወይ ውይ፣ ጥሩ አድርገናል። እና ቴሌግራም ምናምን ትጠቀማለን? ምንም ቲክቶክ ብቻ። ወይ ፈጣሪ ይሁን ይሁንስ፣ ስንስ ማናጅበት ኤርሚ መጣ በሉት። ይሄን ልጨርስ፣ ድር ሊያልቅ ነው ደቂቃው። ሁለት ሺ እንትን በሉ። ምን ነው ምን ነው፣ አይቀጣላችሁ ግን። ቆንጆ እግዚአብሔር እንጋይስ። እኔ አሁን እንደዚህ አይነት አሁን እናንተ በሌላ ታስቤት ስላላችሁ ነው። ያምራል። በቃ ወንድ ልጅ በቃ። ውይ ስማ

ቶሎ ስለማያወራ ማለት ስለምወደው ነው። ወይ ወይ ይጎራ ነው ስለምወደው ማለት ስለማከብረው እንደዛ ሲ ትንሽ ነው ብሏል። እኔም ደሞ የኔ በዛ አይደለም። እንደዚህ ብሎ ነው ና ማስቦ ሳይሆን እኔ ሰው አልፈልግም ብሎ ይቅርታ ወንድም ይንገረኝ እስኪ መጀመሪያ ላይ ምኑ ምኑ የትኛው የትኛው ፖይንት እንዳስደበረው ይንገረኝ። ከወዘኔ ኋላ ለሁሉም ይቅርታል ምንም ላይ ታናሹ አታመቻችኝ። እኔ ልናገር፣ እሺ ወንድሜ፣ እሺ መጀመሪያ ያንተን ሀሳብ ልስማ ብዬ ነው። ምንም ነገር ብናገር ባልናገር መብቴን ቢሆን ባይሆንም ማለት ነው። እኔ በተናገርኩት ነገር ሰዎች እንዲደበሩ እንዲከፉ ምናምን አልፈልግም ብል፣ አንዳንድ ጊዜ ደግሞ ሰዎችን የሚያስከፋቸውን ነገር አናውቅም እንጂ ገብተዋል አይደል? እና ሰዎችን ለማስከፋቱን ፐርፐስ ከአንተ ጋር በጠላትነት በጣላተነት የለኝም በክፋት ይቻላከም እየሰራ ያለው ነገር በጣም አፕሪሽየት የሚደረግ ነው። ከየትም ብትመጣ ለምን ከሰው ከሌላ ሀገር መጥቶ ነጮች የእኛን ሀገር ባህል አፋር ሄዶ ምናምን ያሳያሉ። ገብተዋል አይደለም? ሚስ በቃ ያንን እናያለን ቁጭ ብለን አይደለም። አንተን ማለት ነው ሰው የምታሳየው ባህልን ማንጸባረቅ ምናምን ይሄ በጣም አፕሪሽት የሚደረግ ነገር ነው። ሰው ግን ድንገት ስክሮል እያደረግኩኝ እንደዚህ ቪዲዮዎች ላይ አስተያየት ትሰጣለሁ እና እንደዚህ ሪያክት እያደረግን ነበር፣ ከተሰብሰበን ቁጭ ብለን ከዚ አንተ ቪዲዮ መጣልኝ እና ያችን መትሪ የሆነች የምደጋግማት ካላለች ያ ያችን ቃል ስፔሲፊክ ሶስት አራት ቪዲዮ ላይ ሰአት እንዲ ኤልጅ ልጅ ቋንቋ አይችልም እንዲ ከሌላ ቦታ ሄዶ ያን ባህል ለማስተዋወቅ ነው ወይ አይነት ሀሳብ ነበር ያነሳሁት። እና የሀሳብ ሀሳብ ላይክ አንተ እንዲያስቆጣ ወይ ደግሞ አንተ ላይ ሙድ ለመያዝ ምናምን ምናምን አለም። ጀስት በሰአቱ ፈን እያደረግን ነበር ገብተዋል። ከዛ አንጻር ነበር የተናገርኩት እና ያ ነገር ግን እንዳስከፋ ሳቅ በቃ ባልናገር ነው ያልኩት። ምን አለበት ቪዲዮ ቢያልፈኝ። ገብተዋል። ከዛ ኢሚዲት ቴክስት አርግ ይላል። ሊቀርታ ወንድም ብዬ ቴክስት አርግ ቴክስት አረጉል መጥቼ እኮ

እኔ ግን ሰዎችን ማስከፋትም ማስደበርም ምን ማለትም በእኔ ምክንያት ሶሻል ሚዲያ ላይ ዛሬ ታይተ ነገ አንኖርበትም ገብተዋል አለ ምድር ላይም አንኖርም። ሰው ያንተን ማስከፋት በምንም መንገድ የሚያስከፋ ነገር ማድረግ አልፈልግም። ወንድ በጣም ይከፍታል። በጣም

የኔ እና ቤት እኮ በቀን ውስጥ ዘጠኝ ጊዜ እኮ ነው እነጫነጭባታለሁ። አይኖ ቀልድ አሁን ላይክ ይህ ጸጉሯ ጥቁር ነው። ሰው ሲወጣና ሲገባ እስካስተካክለ ወደ ሰው ዝም ብላ እኔ እናት በባክሽ፣ አንዴ ከወጣሽ በኋላ ምን ሁለታችሁ ምን አርጋ አንቺ ዲቦራ ካየች ወንድ ካየች አትምርም እያሉ እሺ፣ ምን አድርጎሽ ነው ንገሪኝ። ምንድን ያስደበርሽ? ምን አድርጎሽ ነው? ቀን ተተዋወቃችሁ? ምን አይነት ተጣላችሁ? ምጉር ነው ያወቀችው፣ ትናንትና ነው እስኪ